ሁእና ማሚዬ የሆነ ነገር ሀሳብ በጠች ቤተሰብቻችን ማወቅ አለባቸው ብዬ ነው፣ ሚፍታህን መተወቅ ፈልጋለሁ። እኔ ናዲን ብዙ ጊዜ አይቻታለሁ። በጣም ብዙ ጊዜ ታዝቢያታለሁ እና በጣም በጣም በጣም እማደንቃት ልጅ ከዕድሜዋም አንፃር በቃ እንደ ዕድሜዋ አደለችም በጣም በሳል ብልሃተኛ ጀግና ስማርት የሆነች ልጅ ናትና እና ለሰዎች ያላት ሬስፔክት ለሰዎች ያላት ክብር የምር ብዙ ጊዜ ከማንም ጋር ብዙ ሰዎች ጋር ቪዲዮ ሰርታለች። ብዙ ሰዎች ጋር ተገናኝታለች ምናምን እና ሰዎች ክብር ብቻ አይደለም የምትሰጠው፣ ሙሀባ ፍቅር የሚባለውን ነገር ትሰጣለች። በቃ በፍቅር ነው የምትይዛቸው እና የምር በጣም ነው የምትመቸኝ። ከምር በቃ የሆነች የዋህና ብልሃተኛ ሴት ጠንካራ ጀግና ሴት ማለት። እኔ እሷን ያየሁት በጣም ጎበዝ፣ በዛ ላይ ደግሞ ሜዳ ከመጣች ጊዜ ጀምሮ ማለት ነው አንድም ቀን ከሰው ጋር ተጣልታ አታቅ ኩሽ ብሎ ያቅም ፣ በቃ እስካሁን ድረስ እና እሷ ጋር ቪዲዮ የሰራ ሁሉ ይወደዋል ይወደዋታል። እሷ ደግሞ ሁሉንም ሰው የምትወድ ልጅ ናት። የምር እና እኔ እንጃ ትለይብኛለች። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ሰላም ወደ ቤተሰቦቼ እንዴት ናችሁ? እንግዲህ ደሞ ዛሬ ለየት ባለ ቪዲዮ ነው መጣሁት፣ በናዲና ሚፍታህ ማለት ነው። እንግዲህ አህሙና ፈኪ ማኮ ጠፉ እንዴ? ትናንት እንግዲህ መጨረሻ ላይ የታችሁ ከነበረ ፈኪ አኩርፋ ነበር ሄደችው እና በቃ አኮረፈችኝ፣ እንዴት አድርጌ ነው ወደ ራሷ የምመልሳት? እያለ ነበር አህሙ ጁስ ገዝቼ ይገብዛታለሁ እያለ ነበረና ካልተኳረፍን፣ ካልተጣላን፣ ከታረቅን ያው ነገ ጠብቁን ብሎ ነበረ፣ ግን አልመጡም። አልመጡም። እኔ ለራሱ ቤታቸውን ስንት ጊዜ ነው ገብቼ ቼክስ አድርገዋልኩት ሳየዋልኩት፣ መጡ፣ ለቀቁ፣ ምን ተፈጠረ እያልኩ የምር፣ ስልኪን ብዙ ጊዜ ነበር ሳየ ነበረው ማለት ነው። በሁለታቸውን ቤት ግን ምንም የለም እና እንደው እናንተ ማትረቡ የማያዋጣ በልቅ ቅንደቤ ቤተማል ይላል ሀገር ሰው። ወይ እናንተ ለራሳቸው አታወጡ ወይ ለእኛ አታወጡ። አሁን ደግሞ እንደ ልማዳችሁ ጠፍታችሁ ልትመጡ ነው ወይስ ምን ተፈጥሮ ነው አልገባኝም። እንዴ ከፕሉናችሁ መስራት እኮ ከጀመራችሁ ገና ሳምንት አልወላችሁም፣ እና እንዴት ትጠፋላችሁ? ኧረ መቼ ሰለቻችሁናል? ቀን በቀን ኑ አይደል ያላችሁና፣ ለማንኛውም በሰው ላይ ክፉም ጥሩም ነገር አለ። በሰላም ከሆነ ሰላም ሁኑ በያላችሁበት። በእርግጥ ፈኪ ሰላም ናት፣ ቲክቶክ ላይ ገባ ብዬ እንደዚህ ዘወር ዘወር ስል አግኝቻታለሁ፣ ማስታወቂያ ስትሰራ፣ የልብስ ማስታወቂያ። እንግዲህ አህሙም ሰላም እንደሚሆን ተስፋ አደርጋለሁ። እንግዲህ ነባይም ጠፍታለች። ነባይም እንግዲህ አህሙና ፈኪ አብረው መስራት ከጀመሩ በኋላ ነባይም ጠፍታለች። የምር ተናፍቀሻል ነባይ ነይ። እዴ አንዱን ጎረምሳ ይዘሽ ነይና ዩቱቡን እንቀውጠው እንጂ አረን ቀውጠው ተው ተው፣ ከሰራ ነቀን እናንተም እናንተ ቀውጡ እስኪ እኛ የምንቀውጠው። እና ና ይጠፍተሻል። አትጥፊ። ዩቱብ ተከፍቶ ተሰቶሻል። ና ስሪ የሰው እንትን ምናምን። አሁን በነገራችን ላይ ፈኪም ሆነ አህሙ ማነው ፈኪም ሆነች ነባ፣ ግድ አህሙ እንደዚህ ስሩ እንደዚ እንስራ ምናምን እስኪላችሁ አጠብቁ፣ ማለት የሱን እንትን ብቻ አጠብቁ። በራሳችሁ አይዲያ፣ በራሳችሁ ሙድ፣ በራሳችሁ ምናምን ኑ እንዴ። ይቻላላችኋል ማለት እሱንም እንደዚህ አታ እንትን አትበሉት፣ አታድግሙት፣ እገዙት። እናንተ እንድታድጉ ይፈልጋል በእርግጠኝነት አህሙ፣ ሁለታችሁ ማለት ነው። እና ደግሞ የእሱን እገዛ ብቻ አይደለም ሁሌ መጠበቅ ያለባችሁ፣ እናንተም አግዙት፣ ለራሳችሁን ቢሆኑ እንኳ ማለት ነው። ለሱ እንኳ ባትሆኑ ቢያንስ ለራሳችሁ ራሳችሁ ታውቃላችሁ፣ እና አግዙት። አሁን ፈኪ ከአህሙ ጋር ተጣልታ በነበረ ጊዜ ታውቃላችሁ፣ ምንም ነገር አልሰራችም። ሰማንያ ሺህ ገባች? ከዛ ሰማንያ አንድ ሺህ የገባችሁ የአህሙ እንደዚህ ፀቡ ምናምን ሲፈጠር ነው። ከዛ በኋላ የለም አልሰራችም ቪዲዮ ምንም ምንም፣ ብቻ ተውት። እና ነባዬ አሁንም ደግሞ አህሙ ከጎኔ ስለሌለ ስለሌለ ምንድነው ስለሌለ አልሰራም አትበይ፣ አትጥፊ እንደዚህ ምትዘሪበት አካባቢ ጥሩ ከሆነ አየሩ ምኑ እነሚኳሉ ሌላ ሰው ጋር መተሽ መስረት ትችያለሽ ምናምን እና የግድ አህሙና አጠብቁ ለማለት ያክል ነው። ለማንኛውም ወደ ናዲና እንትና ስመጣ ሚፍታህ ማለት ነው። ናዲና ሚፍታህ ግን የምር እኔ እንጃ በጣም ነው የተመችኝ በቃ በዛ ላይ ደግሞ ቪዲዮዋቸው ጥራቱ ኳሊቲ ማሻላ ነው። የምር ካሜራ ማኑ ለራሱ ማሻላ ጎበዝ፣ በቃ አላደለ አቀራረጽ፣ በደንብ ይችላል፣ እያዟዟረ አካባቢውንም ምኑንም ያሳያል። አንዳንድ ካሜራ ማን አይታቸዋቸው ከሆነ በእርግጥ የሚያሰሯቸው ሰዎች ፍላጎት ሊሆን ይችላል እንጂ ካሜራ ማን ችግር የለበትም። ግን እንደዛ ነው መቀረጽ ያለበት ሰው ሲቀረጽ እንደዚህ ካሜራው ሲንቀሳቀስ ለሰው እይታ ደስ ይላል። በተለይ ቦታው አካባቢው ሀሪፍ ከሆነ አሁን ባለፈው አህሙና ፈኪ ቅርታ አድርጉልኝና ማለት ነው፣ አህሙና ፈኪ አንድነት ፓርክ ገብተው ወይ ወራቸው ማለት እንትን ማለት እንደዚህ ጨዋታቸው ወራቸው ብቻ እንጂ እንደዚህ አካባቢውን እየተዟዟሩ ምናምን እንደዚህ አላደላ። ይህነ ሚፍታህን ነው ቪዲዮ ብታየት በጣም ደስ የሚል ነው እዛ ቦታ ገብተው የእነሱን ፊት ብቻ ነበረ ሲያሳዩን የነበሩ ና የእነሱ ፊት እንዳለ ሆኖ የሚያወሩት ነገር እንዳለ ገብተው ግን በልክ የሚፍታህ ና የናዲ አቀራረጽ አይታችሁት ከሆነ በዚሁ አጋጣሚ ማለት ነው የነነ አህሙ ካሜራ ማለራሱ ወይም ደግሞ ሌሎችም እንደዛው በዛ መልኩ ብቀርጹ በጣም ደስ ይላል። በቃ እኔ ተመችቶኛል። የሌለ ቪዲዮቸው ማለት ነው። በዛ ላይ እነሱም ፍልቅልቆች፣ ቆንጅዮች ናቸው ና ፍቅራችሁን አላህ ያዝልቅላችሁ። የምር እንደዚህ መዋደዳችሁን መከባበራችሁን እና ደግሞ አላህ ጋለ ደግሞ ያጣምራችሁ። እንግዲህ የምትፈላለጉ ከሆናችሁ ማለት ነው የልባችሁን መሻት ይሙላላችሁ። እና እንግዲህ ያው ዛሬ ደግሞ ናዲ ሚፍታህን ከእናት ጋር ካላስታወቅ ብላ እንግዲህ ከእናቷ ጋር ወስደዋለች። እርግጥ ነው ይህም ማድረግሽ መረጋችን ለጎበዝ የምር እናዲ በጣም ጎበዝ ስማርት ብልሃተኛ አስተዋይ ልጅ ነች። በቃ እኔ የምር በጣም ነው የወደድኳት። በቃ አላ አደለ እንደዚህ ሳመዛዝናት ሚዳ ላይ ካሉ ሰዎች ለሰዎች ያላት ክብር በዛ ላይ ለካሜራማኒ ምናምን እያለች ነው የምታወራ በጣም እንደምታቀርበው ያስታውቃልና አንዳንዶቹ አይታችሁ ከሆነ እንደዚህ አላ አደለ የሚናገሯቸው ሰዎች አሉ። እንደገና ደግሞ ስለከፈሏቸው ብቻ ግዴታቸው እንደሆነ ምናምን እንደዛ መሆን የለበትም፣ እና ልክ በፍቅር እንደዚህ ተንከባክባችሁ ፍቅር እየሰጣቸው አክብራችሁ ስትይዟቸው እነሱም ስራቸውን አሳምረው ይሰራሉ። ከእናንተ ጊዜ ጊዜ ምንድነው፣ ከእናንተ ጋር ያላቸው ጊዜ ረጅም ይሆናል ምናምን ቃላልን በቃ ሁሉ ነገር ደግሞ እርስ በርሳቸው ስትከባበሩ ስትወደዱ ምን ስትሉ ይሄ ስራችሁ ለራሱ ሰው ዘንድ ውጤታማ ይሆናል። ሰው እንደወዳችሁ ይሆናል። እና ያ ነገር ያው የእናንተ መልካምነት ሰው ዘንድ ሁሉ ነገር መልካም ሆኖ እንዲታይ ያደርጋል። እና ይህን ነገር ከትምህርት ውሰዱበት ነው እያልከለሁት። በእርግጥ አብዛኞቻቸው ማሻላ ካሜራ ማኖቻቸውን የሚያከብሩ የሚወዱ ናቸው። ያው ግን በዚሁ አጋጣሚ የማይወዱም ዩቱበሮች ስላየው ነው የማይወዱ ሳይሆን የማያከብሩ የሚናገሯቸው የሚያመናጭቋቸው ስላየውኝ፣ እንደዚህ አይነት ነገር እንትም ማለት አለባቸው፣ መቆጠብ አለባቸው። አንዳንድ ዩቱበሮች ራሳችሁን ታውቃላችሁ፣ ለማለት ያክል ነው እና ሚፍታህ እና ናዲ እንግዲህ በነገራችን ላይ ቡታ ጅራዎችን አይታችሁ ከሆነ እንደዚህ ካፕል ሆነው ሲሰሩ ቤተሰቦቻቸውን ርስ በርስ ያስተዋውቃሉ። ና እናዲም የምር ጎበዝ ማስተዋወቅሽ ማለት ነው እንደዚህ ቤተሰብ። በዛ ላይ ደግሞ የአንድ አገር ልጆችም ስለሆናችሁ መተዋወቁ ኸይር ነው። ተግባባን። የሆነ በሰው ላይ ጥሩ መጥፎ የሆነ ነገር እንኳ ቢፈጠር ደስታ ምንም እና አላካ ይበለው ማለት ነው። እና እንደዚህ መታወቁ ትልቅ ነገር ነው። ልጅ የትናው ልጅ ቢጣፋ ብጠፊ ምናምን የእሱናት አንችን ትጠይቃለች። የአንችናት ደግሞ እሱን ልጠይቅ ትችላለች። ልጅን አይታታለ አንተ አንቺ ምሱም ደግሞ ያላችሁበትን ነገር ታውቃላችሁ፣ ትተሳሰባላችሁ ልክ እንደ ቤተሰብ ውሏችሁን፣ ምናችሁን፣ አዋዋላችሁን ምናምን እና ያንን የሆነ ነገር እንኳን ቢፈጠር ያንን ነገር አብራቸው የምፈቱበት አጋጣሚ ሊፈጠር ይችላል። እና በጣም ጥሩ ነገር ና ያደረግሽው። እና ድዬ፣ የእኔ አስተዋይ፣ የእኔ የዋህ፣ የእኔ ፍልቅልቅ በጣም ስወድሽ ሞቼ ነው ማለት ነው። በጣም ነው የምወደሽ።